እቺ ነች እኮ እቺ ልጅ የእንትን ምርቃት እኮ ይደርሳለ ባ የጫነው ሁለት መቶ ሰላሳ ስድስት ሰው አለ። የሚገርም ነው። የሆነ ሰዓትማ አሜን ያሉ በቅርቡ አምሳ ሺ ኬ እግዚአብሔር ይስጥልን። ንቅንቅ የለማ እና በእውነት በጣም ትለዩብናላችሁ። እግዚአብሔር ይስጥልን። እግዚአብሔር ይባርካችሁ። አውቃለሁ፣ ጠፍቻለሁ በሰርግ ምክንያት ይለያል። እሺ መርቂ ይለያል። መርቂ እየተባለች ነው። መፎክርዬ ነው። አሜን ለማለት ተዘጋጁ። ደግሞ የጫና ምርቃት አንደኛ ነው ያ ነው የተብለሻል እንግዲህ። ሰላም ማርቲ፣ እንዴት ነሽ? ተነሽ እየተባለሽ ነው። ኮንግራት ቴንክ ዩ ተነሽ እና ባደርጋቸው ይችላል

ቃዬና ቡሩኬይሚዬና ቡሩኬ የልጅ ትልቆች ምን ብዬ እንደምመርቃቸው አላውቅም። ብቻ እግዚአብሔር ጤንነታቸውን ይስጥልን። ወየ ወየ፣ አሹ አሹ ባባ ብራዘር ዋናው ጤንነት ነው። ፈጣሪ ባሉበት በሄዱበት ሁሉ እርጥብ ይሆንላቸው፣ የሰው ፍቅር ይስጣቸው። እግዚአብሔር እንግዲህ ምን ብዬ ለማንኛውም እዚህ ሁለት መቶ ሀያ ሦስት ውስጥ አብዛኞቹ ሴት ናችሁ። ሴት ማለት እናት እህት ነች። እንግዲህ ዛሬ የእናቶች ቀን ነው እንኳን ለእናቶች ቀን በሰላም አደረሳችሁ። የወለዳችሁት ይባረክ፣ ያለወለዳችሁ ውለዱ፣ ያለገባችሁ በአግቡ መልካም ትዳር ይስጣችሁ። መታርፉበት ይውድላችሁ። ምቀኝ ያሸረኛችሁን ያጥፋላችሁ፣ ከጎናችሁ ያርቅላችሁ፣ ምትወዱትን ያቅርብላችሁ። አሜን። አገራችሁ ገብታችሁ መታርፉበት ያድርግላችሁ። መድኃኔዓለም መታፈበት እንጀራ ይስጣቸው በእነሱ